አም ኢዝ ወዝ ዌር እና አር እነዚህ ግሶች ናቸው። ረዳት ግስ በመባል የሚታወቁ ናቸው። ነገር ግን ሁሉም በአረፍተ ነገር ውስጥ ያው በተለያየ መልኩ እንጠቀማቸዋለን። በአረፍተ ነገር ውስጥ በተለያየ መልኩ እንጠቀማቸዋለን ስንል ሁለት ነገር ትኩረት በማድረግ ነው። እነዚህ ቃላቶች ስንጠቀም በንግግራችን ውስጥ ማየት ያለብን አንደኛው ሰብጀክታችን ወይም አረፍተ ነገሩ የሚጀምረው ፕሮናዋን ወይም ናዋን ማየት አለብን። ለምን ቢባል ይሄ ሰብጀክቶች ወይም የአረፍተ ነገሩ የጀመሩት ዶር ኦፍ ዚ አክሽን የምላቸው አይ ሂ ሺ ዘይ ወይም ደግሞ ቀጥታ ስም ሊጠቀስ ይችላል። እነዚህ በተቀያየሩ ቁጥር እነዚህም ቃላቶች ይቀያየራሉ። አንዴ ሲንጉላር አንዴ ፕሉራል እየሆኑ፣ አንዴ ፓስት አንዴ ፕሬዘንት እየሆኑ ይቀያየራሉ። ሁለተኛ ማየት ያለብን ደግሞ ሰዓት ነው። ሰዓቱ ሁሌ ሊሆን ይችላል፣ ፓስት ሊሆን ይችላል፣ ወይም አሁን ሊሆን ይችላል፣ ወይም ትላንት እንደዛ እያለን ሰዓቱ በተለያየ መልኩ ሊገለጽ ይችላል። ስለዚህ ሰዓትና የምናየው ሰዓትና ሰብጀክቱ እናያለን ማለት ነው። ለምን ሰዓቱም ሲቀያየር እነዚህም ቃላቶች ቅርጻቸው ስለሚቀያየር ማለት ነው። እስኪ እያንዳንዱ በዚህ አረፍተ ነገር ውስጥ በእነዚህ አረፍተ ነገር ውስጥ እያስገባን እናያቸውና ልዩነታቸውን እንመልከት። የመጀመሪያው ሂዳሽ ኦፍን ሆም አት ዚስ ታይም ይላል። ሂዳሽ ኦፍን ሆም አት ዚስ ታይም ስለዚህ ከእነዚህ አማራጮች የትኞቹ ናቸው አሁን እዚህ ጋር መጠቀም ያለብን? አም ነው ኢዝ ነው ወዝ ነው ዌር ነው ወይስ አር ነው? ሂዳሽ ኦፍን ሆም አት ዲስ ታይም። ስለዚህ እንዳልነው አሁን መጀመሪያ የምናየው ሰብጀክት ነው። ሰብጀክቱ ማን ነው እዚህ ጋር? ሂ ነው። ሁለተኛ ሰዓቱ ኦፍን፣ ኦፍን ማለት ሁሌም የሚሆን የሚደረግ ድርጊት ማለት ነው። ስለዚህ ፓስት ፎርም አልጠቀምም። ወዝ ፓስት ነው፣ ዌር ፓስት ነው። የኢዝ ፓስት ወዝ ነው፣ ሰዓቱ አላፊ ጊዜ ሲሆን ማለት ነው። የአር ፓስት ፎርም ደግሞ ዌር ነው። እዚህ ጋ ደግሞ ኦፍን ነው። ኦፍን ማለት ሁሌም ማለት ነው። ስለዚህ ፓስት አይደለም እና እዚህ ጋ ዌርና ወዝ መጠቀም አልችልም ማለት ነው። አንድ ጥያቄ ምልሻለሁ። ሌላው ሰብጀክቱ ፕሉራል ከሆነ ዌርና አር ነው የምንጠቀመው፣ ሲንጉላር ከሆነ ደግሞ ኢዝ እና ወዝ ነው የምንጠቀመው። ማንው? እሱ ሂ ነው። ሂ ደግሞ ሲንጉላር ነው፣ አንድ ሰው ነው። ስለዚህ ኢዝ እጠቀማለሁ ማለት ነው። ወዝ ለሲንጉላር ቢሆንም ማልጠቀምበት ምክንያት ሰዓቱ ስለሚገድመኝ፣ ሰዓቱ ኦፍን ስለሆነ፣ ፓስ ስላልሆነ ወዝ መጠቀም አልችልም። ስለዚህ በዚህ መሰረት መልሱ ኢዝ ይሆናል ማለት ነው። ሁለተኛ ጥያቄ አይ ዳሽ ፕሌይንግ ፉትቦል ቱ አወርስ ኤጎ ይላል። እዚህ ጋር እንደምናየው ሰዓቱ አላፊ ነው። ሰብጀክቱ ደግሞ አይ ነው አይ የሚወስደው ኖርማሊ አም ነው። ግን እዚህ ጋር ሰዓቱ ፓስት ስለሆነ ምን ይሆናል? ወዝ ይሆናል ማለት ነው። ስለዚህ ሲንጉላር ነው አይ ፓስት ስለሚነግረን አይ ወዝ ፕሌይንግ ፉትቦል ቱ አርስ ጎ ከሁለት ሰዓት በፊት ኳስ እየተጫወትኩኝ ነበረ ነው። ስለዚህ ፓስት ኮንቲንዩስ ቴንስ ሆነ ማለት ነው። ስለዚህ ሁለተኛው ላይ ወዝ እንጠቀማለን። ሶስተኛው ላይ ዳሽ አይ ዳሽ ወርኪንግ አድ ዘ ሞመንት ይላል። እሺ እዚህ ጋር ሰዓቴ ማን ነው? አድ ዘ ሞመንት አሁን ማለት ነው፣ አሁን ማለት ነው። እንዲሁም ሰብጀክቱ ማነው? አይ ነው፣ ተመሳሳይ። ስለዚህ አሁን ከሆነ አይ ዳሽ ወርኪንግ። ከነዚህ ውስጥ ሲምፕል ፕሬዘንት ማን ነው? አም ነው፣ አምና ኢዝ ነው። እዚህ ጋር ወዝ ዌር ይወጣሉ ማን ነው? እንዲሁም አር አር አልጠቀምም። እዚህ ጋር አይ ሲንጉላር ስለሆነ፣ ስለዚህ አም እጠቀማለሁ ማለት ነው። ለአይ አም ስለ ምንጠቀም አራተኛው ጥያቄ ዘይ ዳሽ ሂር የስተርደ ይላል። እዚህ ጋም ያው ሁለት ነገሮች እናያለን። ሰብጀክቱ ዘይ ነው ፕሉራል ነው። የስተርደ የሚለው ደግሞ ፓስት አመልካች ነው። ስለዚህ ፕሉራል ከነዚህ ከተሰጡ ውስጥ ፕሉራል ማን ነው? ወዝ ዌር ናቸው። ሁለቱ ብቻ ናቸው። ሌላው ሲንጉላር ፕሬዘንት ነው። ሲንጉላር ናቸው። ፕሬዘንት ናቸው። አር ፕሉራል ሆኖ ፕሬዘንት ነው። ስለዚህ ወዝ እና ዌር ነው እዚጋ ማወዳደረው ማለት ነው። ፓስት ለሆነ ዘይ ማን ይወስዳል? ፕሉራል ስለሆነ ዌር ይወስዳል ማለት ነው። ወዝ ደግሞ ለሲንጉላር ስለምንጠቀምበት ሂ ቢሆን ኖሮ እዚጋ ወዝ መሆን ይችል ነበር ማለት ነው። ጉድ። አምስተኛ ዩ ዳሽ ቬሪ ኢንቴሊጀንት ይላል። ዩ ዳሽ ቬሪ ኢንቴሊጀንት እስኪሉን ወይም ደግሞ ታለንቱን እያወራን ስለሆነ እዚጋ ፓስት ፎርም አይደለም። በሰዓት ደረጃ ማ ነው ፎርም እዚህ ጋር የተሰጠን መረጃ የለም። ስለዚህ ሁሌም የሚሆን አክሽን ነው ፕሬዘንት ነው ማለት ነው። የሁለተኛው የምናየው ዩ ነው። ሰብጀክቱ ሲንጉላር ነው ፕሉራል ነው የሚለውን እንድንወስን ስለሚያደርገን፣ ስለዚህ ዩ በፕሉራል ፎርም ነው የምንጠቀመው አንተ አንቺ እናንተ ማለት ነው። ዩ ኦልዌይስ ፕሉራል ነው የሚወስደው። ስለዚህ ትክክለኛው መልስ የሚሆነው ማን ነው ማለት ነው አር ይሆናል ማለት ነው ዩር ቨሪ ኢንቴሊጀንት። ስድስተኛው ጥያቄ በተመለከተ እናንተ እስካሁን ድረስ በሰራ ነው ጥያቄ እና ማብራሪያ መሰረት እናንተ ትሰሩታላችሁ ማለት ነው። ማይ ፍሬንድስ ዳሽ ዌይቲ ሚ የስተርዴ። ሰዓቱ ተጠቅሷል እንዲሁም ደግሞ ሰብጀክቱ ተሰጥቷቸዋል ሲንጉላር ነው ፕሮራል ነው ሰዓቱ ተመላክተዋል እዚህ ጋር በዛ ምሳሌ መሰረት መልሳችሁ እናንተ የምትሞክሩት ይሆናል ማለት ነው። ታንክ ዩ ቬሪ ማች። የአም ኢዝ ወዝ ና ዌር እንዲሁም አር ልዩነትና አጠቃቀም ይሄ ይመስላል። ታንክ ዩ ቬሪ ማች አገን ሃቭ ኤ ናይስ ታይም